ሰበር ዜና ኢራን በዛሬው ዕለት በሰሜናዊ እስራኤል ባስወነጨፈቻቸው ሚሳኤሎች ሚሳይሎች በርካታዎች መጎዳታቸውን የአገሪቱ የአደጋ ጊዜ አገልግሎት አስታወቀ። የ40 ዓመት ወንድ፣ የ16 ዓመት ወንድና የ54 ዓመት ግለሰብ በጠና መኩሰላቸውን የእስራኤል የአደጋ ጊዜ አገልግሎት ማዕገን ዴቪድ አዶም ገልጿል። ሌሎች ሀያ የሚሆኑት ደግሞ በመለስተኛ ሁኔታ ላይ መሆናቸውንና አብዛኞቹ በፍንዳታና በፍን ጣሪዎች ቆስለዋል ብለዋል። በካርሜል መጠለያ የነበረች አንዲት የ51 ዓመት ግለሰብ በልብ ድካም ሕይወቷ ማለፉ ተገልጿል። ስላዳመጣችሁኝ ከልብ አመሰግናለሁ። ቻይናሎም ፎሎ በማድረግ እንድትተባበሩኝ እጠይቃለሁ። አመሰግናለሁ።